ወልቃየት ራያ ቆቦ ህወሀት ዋና የመታገያ አጀንዳውን ከአማራ ራስ ላይ አያወርድም ዛሬም ሀገራችን ከሰማኒያ በላይ ብሄር ያላት ህወሀት አጀንዳዎችን በሙሉ አማራ ላይ ያተኩሯል ዛሬም እንደ ትናንትና ወልቃየትን በጦርነት ራያ ቆቦ በማተራመስ መያዝ የማስተዳደር ማስተዳድር አላማ ይዞ እየሰራ ይገኛል ከትናንትና ወልቂት ያልተማረው ህወሀት ዛሬም የጦርነት ነጋሪቱን እየጎሰመ ሀገሪቱን በማተራመስ ለመምራት እያነበነበ ይገኛል እዚህ አጀንዳ ሊወጣም አልቻለም። ህዋት ወንጀሎቹን መሸፈኛ የችግሮቹን መከላከያ አማራውን መግደል፣ ማፈናቀል ወይም በጥላቻ ዘሩ እንደ ትናንት ነው። ዛሬ ካድራ ከተማ ጥቅምት ሰላሳ ላይ አይኑ ሊነቅል አልቻለም። የራሱንና የክልሉን ሀብት እየዘረፈ ዘርፌውን ህጋዊ ይሆን ዘንድ ወይም ወንጀሎቹ እንዳይነሱ የራሱን ሂሳብ የሚያወራርበት ወንጀለኞችን የመጠየቅ ሲገባው ዛሬ የሚጨፍን እና የጨለምተኛ ድርጊቱን አማራው ላይ ሂሳብ እናወራረዳለን ይላል። የአማራው ትግስተኛው የትናንቱን ወንጀል እየተወ ስለ ነገ የሚያስበውና ልጅ አሳዳጊው ቤተሰብ መሪው አማራው ሂሳብ እንስራ ከተባለ ህዋት ከሚሸክመውም አይሆንም። ወይም እነዚያ ተከፋይ ወዳጅ ሀገራቱ ያበድሩት ወይም ያግዙት ካልሆነ በስተቀር ህዋት በራሱ አቅም ሊሸፍነው የሚችለው የሚወራረድ ሂሳብ የለም የሚችለው እሱ ግፍ መስራት፣ ማፈናቀል፣ መግደል ወይም ስም ማጥፋት ብቻ ነው። ትናንትና በማይካድራ አማራዊ ህወሀት የጸጥታ መዋቅርና ሳምሪ በተባለ ኢመደበኛ የወጣቶች ገዳይ ቡድን ፍጹም ጭካኔ በተሞላበት መንገድ ንጹሀን የአማራ ብሔር ተወላጆች በግፍ ተገደሉ። የአማራ ብዙሀን መገናኛ ድርጅት በወቅቱ ቦታው በመገኘት ያነጋገራቸው ነዋሪዎች ይህንን ያረጋግጣሉ። ቦታው ላይ የተገኝተንም ራሳችን በተመለከትነው፣ ባየነው፣ በተረዳነው ተገነዘብነው መጠን እጅግ ከፍተኛ የግፍ የጭካኔ የሲቪል ሰዎችን በብሔር ማንነት ላይ መሰረት አድርጎ አሰቃቂ በሆነ መንገድ የመጨፍጨፍ አይነት ወንጀል ነው የተፈጸመው። በጦርነት አውድ ውስጥ እና ከጦርነት ዓላማ ጋር ተያይዞ የሚፈጸም ከሆነ ወደ ጦር ወንጀልነት ሊያመራ ይችላል ወይም ይህ ካልሆነ ደግሞ ይሄ በሰብአዊነት ላይ የሚፈጸም ከፍተኛ የግብና የጭካኔ ወንጀል ተብሎ የሚፈረጀው አይነት የወንጀል አይነት ይሆናል። እስካሁን ባለን መረጃ ሁለቱንም ሊያመለክት የሚችሉ ማስረጃዎች ያገኘን ቢሆንም ነገር ግን የጦር ወንጀል ነው ወይንስ በሰብአዊነት ላይ የሚፈጸም ወንጀል ነው የሚለውን በዎች ኃይሎች ደብረ ብርሃን ከተማ ድረስ አማራውን እየወቁ መድረሳቸውን ሊድረሳም አይችልም። በጋሸና ደብረ ታቦር አማራውን እየጨረሱ መቀስቀሳቸውን ተናቀራል። መካን ሰላም ድረስ የንጡት አማራውን እያፈናቀሉ እያባረሩ እየገደሉ እየደፈሩ መሆኑ የቅርብ ጊዜ ተወሳችን። ታዲያ ሂሳብ የሚሰራ የቱ ጋ ነው? እነ ጌታቸው ረዳ እነ ደብረ ጽዮን እና ሌሎች ታጋዮች በተገኙበት አማራው ምን አለ? በእናታችሁ በናታቸው እያለ እየተባለ ሲዘፈን ጥሩ ነበር። በጥይት ጥይትም እየተተኮሰ ደስታቸውን የሚገልጹ ነበር። ታዲያ ሂሳብ ቤቱ ጋር ነው የሚወራረረው። ዳሩ አማራ ወደ ሰፊ የሚገፋውም እንጂ የማይገፋ በመሆኑ የማይገፋ በመሆኑ ችሎ ዝም ብሎ ማለፍን መርጧል። እንደ ትናንትኑ ዛሬም የእልቂታቸውን እያጠነጠኑ ነው። ህወሓት ለሁለት ለአራት ለመቶም ለሁለት መቶም ሊሰነጣጠቅ አይኖቹን ከአማራው አይነቅልምና ምዕራቡን ትግራይ እይዛለሁ፣ እገዛለሁ፣ አስተዳደራለሁ፣ አስተዳደሩን ማፈርሳለሁ፣ ደቡብ ትግራይን እይዛለሁ፣ አስተዳደራለሁ፣ አስተዳደሩን ማፈራርሼ የራሴን አቋቁማለሁ እያለ ወሬ መንዛቱ ወታደር ማዝመት ከጀመረ ስነባብቷል። በወልቃይት በኩል በወልቃይት በኩል ጠንካራ ሰራዊት ገንብቻለሁ ያለውን የደመቀ ዘውዱ የተገዜዘብ በራያ በኩል ከመንግስት ጋር ጦርነት ላይ ያለው የነምሪ ወዳጅ ወጦ ጦር ምግቡ ብሎ እንደሚፈቅርላቸው የተረጋገጠ ነው። ዳሩ በሰላም መጨረስ የህዝቡን ሰላምና ፍላጎት መሰረት አድርጎ ችግሮችን መፍታት እየተቻለ ገና እየተቻለ እና እድሉ ለመፍጠር በራስ አቅም መንቀሳቀስ እየተቻለ፣ ዛሬም እንደ ትናንቱ ድርቂት ጦርነት ጠሪ ሆኖ መገኘት ከህዋት የትውልድ ባህሪው የመንግስት የማስተዳደር አቅም ማጣትን ጎልቶ ያሳያል። ትግራዋይ በዚህ ጦርነት እጃቸውን የሚያስገቡት አይመስለኝም። እርግጥ የግል ምልከታዬ ነው። በዚህ ሀገር አይሆንም ተብሎ በእርግጠኝነት የሚናገር ነገር የለም። በተለይ አማራ ላይ ሲሆን የሞተ ይነሳል፣ የታመመ ይድናል፣ የማያ አይኑ ይበራል፣ ደንቆሮ ይሰማል። እውነታው ግን ፈጣሪ ሁሉንም ነገር ድጋፉን እርዳታውን ጥበቃውን ከአማራው ላይ ከአማራው ላይ አንስቶ አያቅም እንዲያ ላይ ሆን ማኖሩ እስከ ዛሬ በተጠነጠነበት ሴራ በርካቶቹ አልቀዋል። በርካቶቹ ሙተዋል፣ ተፈናቅለዋል። ዘሩም እንዲጠፋ ታስቦ በድርጊትም ተፈጽመ ነበር፣ ግን እስከ ዛሬ አለ። ትናንት፣ ዛሬም ነገም የነበረ የታሰበና የሚመጣ ሴራው፣ የሴረኞች መከራ ሁሉ ይጠብቀዋል። ህዋት የህዋት አመራሮች ግን ነጋሪታቸውን እየቆሰሙ ነው። ከመከራ መማር አቅቶት ወደ ሌላኛው እልቂት ና መራ ዘንድ መንገድ እየጠረጉ ነው። የመልካም ነገር ሲሆን መንገድ የሚዘጋ ና የሚያደናቅፈው፣ የእልቂት ድግሱ ላይ ግን ታዳሚ እንደሚበዛለት በየአቅጣጫው እየተሞካ ነው። ዛሬም የሀገር ሽማግሌዎች አይወቅሱም፣ አይመክሩም፣ ሃይማኖት አባቶች አይገስጹ፣ ምሁራን አይመክሩም፣ አያስተምሩም፣ ፖለቲከኞች ስክነት የላቸውም፣ ተራ ህዝብ አያስተውልም። የመጣው የሄደዊ